ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ ብያላችሁ። በሰላማችሁ ስዘት ሀገራችንን አላህ ሰላም ያደርግልን። ዛሬ እንደተለመደው በአዲስ ቪዲዮ ድርብ ወይም ፈርጥ ያለው ተደራራቢውን ቀለበትን ይዤላችሁ የመጣሁት ቀኑ እሁድ ነው፣ በዲሴምበር 7 2025። እንደምትመለከቱት ሳይዛቸው ስምንት ነው ማለት ነው የጣታችን ልክ ማለት ነው ውዶች፣ ይሄ ለስምንት ነው የሚሆኑት እና እንደምትመለከቱት እዚህ ጋር የተለያዩ የጣት ቀለበቶች አሉ። ዋጋቸውንም እነግራችኋለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንድደርስ አድርጉ። ቅዳሜና እሑድ ያው እንደማይጨምር ነግራችኋለሁኝ በዛው ባለበት ዋጋ ነው። የዚህ የወርቅ የጣት ቀለበት ዋጋ ግራሙ አራት ግራም ነጥብ አራት ነው። ዋጋው ሁለት ሺህ ሶስት መቶ ሀምሳ ይቅርታ ሁለት ሺህ ሶስት መቶ ሰባ ሪያል ነው ማለት ነው። ሀምሳ አልኩ በስህተት። እና ወዳጆቼ ዋጋው ይህንን ያክል ነው ማለት ነው። እንደምትመለከቱት የተለያዩ ቀለበቶችና የጣት ወርቆችም አሉ ማለት ነው። በምትመለከቷቸው መልኩ ግን እነዚህ ፈርጦቹ መሻላ በጣም ያማምራሉ። ነገር ግን የሚሻለው ቆንጆ ይሄ ነው ልሞጡ ማለት ነው። ለመልክ ያኛው ይበልጣል፣ ተደራራቢውም ሆነ ፈርጥ ያለው ነገር ግን ለሁሉም ነገር ሲሸጡም በኋላ እንሸጥ ተበተሩ ትንሽ ጥሩ ይሄኛው ልሞጡ ነው ማለት ነው ወዶቼ።